ቀዳሾች አምስት ናቸው እንደየ ሁኔታው ከፍ ዝቅ ሊልበት የሚችል አጋጣሚ ሊኖር ይችላል። ለምሳሌ ሰባት ሆኖ መቀደስ ይቻላል። አስራ ሁለት ሆኖ መቀደስ ይቻላል። ሀያ አራት ሆኖ መቀደስ ይቻላል። ከዚያ በላይ ማሳደግ ማለት ነው። መቀነስ ግን በችግር ካልሆነ በስተቀር ልኡካን እያሉ በስርዓት አግባብ መቀነስ አይቻልም። ከአምስት በታች መውረድ አይቻልም። የየታችንን ጉዞ ከሚያሳየን መካከል አንዱ አምስት ሆኖ መቀደሳቸው ነው። እንግዲህ ከሊቃነ ጳጳሳት ጀምሮ እስከ ዲያቆናት ያሉ ቅዳሴ ናቸው። በቅዳሴ ውስጥ ሊሳተፉ የሚችሉት ለምሳሌ ዲያቆን አለ፣ ቄስ አለ፣ ጳጳሳት አሉ። ከዚያ የታችኛው ወደ ላይ መሄድ አይችልም፣ የላይኛው ወደ ታች እየመጣ ማገልገል ይችላል። ለምሳሌ ዲያቆኑ ቄስ መሆን አይችልም፣ ምንም ቢጠፋ ማለት ነው። ዲያቆን ቢጠፋ ግን ቄሱ ዲያቆን ሆኖ ይቀድሳል። ጳጳሱ ቄሱ ነው ሊቀድሱ ይችላሉ፣ ዲያቆንም ሆኖ መቀደስ ይችላሉ ማለት ነው። ስለዚህ እነዚህ አምስት ልዑካን በቅዳሴ ጊዜ ሲሰየሙ የጌታችን ሕማማተ መስቀሉን በአግባቡ ያሳያሉ። ፍትሐ ነገሥትም አንቀጽ 13 ላይ ይህንን አስቀምጧል። ቀዳሾቹ ብቻ አደለም አምስት የሚሆኑት ልብሰ ተክህኖ ስናየው በራሱ አምስት ከልጅ ይባላል። ከልጅ ማለት ዘርፍ የምንለው ነው። ለምሳሌ የካህኑን ካባ የዲያቆኑን እንዳለ ቀሚስና በአጠቃላይ በአንድ ላይ ነው የሚሰራው። ስናየው ዲያቆኑ ቀሚሱ እንዳለ ሆኖ ከላዩ ላይ ግን የሚቀመጥ እንደ ለምድ አለ ከሱ በታች አምስት በቤተ ክርስቲያን ቋንቋ ከልጂ ይባላሉ። በሌላ አነጋገር እንደ ቋድ ብለን እንወስዳቸው እንችላለን። ብቻ ዘርፍ የሆኑ ወርደው ወደታች የሚሄዱ አሉ ማለት ነው። እነዚያ ሁለቱ ወደፊት ይመጣሉ። አንዱ በቀኝ በኩል ይሆናል፣ አንዱ በዚህ በግራ በኩል ይሆናል፣ አንዱ ከኋላ ይሆናል ማለት ነው እና ቀዳሲያኑም እነዚህ የልብስ ዘርፎች አምስት መሆናቸው በመጀመሪያ ወደ ደብረ ታቦር ተጠርተው የሄዱ አምስት ናቸው። ሙሴ ኤልያስ፣ እነዚህ ከነቢያት ናቸው። ከሐዋርያት ደግሞ ጴጥሮስ፣ ዮሐንስ፣ ያዕቆብ እነዚህ አምስት ናቸው እና ደብረ ታቦር የቤተ መቅደስ ምሳሌ ስለሆነች በዚያ የተገኙ ጌታችን በመካከል ይዘው የተገኙ አመስጋኞች ወይም አገልጋዮች አምስት ናቸው እና በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 17 ላይ የምናገኘው እነሱን ስናይ ደብረ ታቦርን ቤተ መቅደስ አድርገናት ሶስቱ ሐዋርያት ሁለቱ ነቢያት አምስት ሆነው ተገኝተውበታል። አንደኛው የእሱ ምሳሌ ነው። ሌሎቹ ሐዋርያት ከታች ነው የቀሩ። እነዚህ ደግሞ ከቤተ መቅደስ ውስጥ የማይገቡ ግን የቅዳሴ ተሳታፊዎች ናቸው። ከታች ያሉት የቀሩትም ብርሃነ መለኮቱን አይተዋል። ብርሃነ መለኮቱን አይተው ግን ደብረ ታቦር ላይ አልወጡም። የብርሃኑ ተሳታፊዎች ናቸው። ስለዚህ አገልጋይ ምእመናንም የክብሩ ተሳታፊዎች ናቸው። ነገር ግን ቤተ መቅደስ አይገቡም ማለት ነው። ቤተ መቅደስ ገብተው የሚቀድሱት አምስቱ ልኡካን ናቸው። እንደ ቀራኔዮ ስንመጣ ደግሞ እንግዲህ ቤተ መቅደስ ቀራኔዮ ናት። መንበሩ መስቀሉን ይወክላል። ቀራኔዮ ላይ ጌታ ሲሰቀል በአምስት ጭንካር ተቸንክሮ የችንካሮቹ ምሳሌዎች ናቸው ስንል እነዚህም ከልጆቹንም ወይም ልብሱ አምስት ዘርፍ ያለው አድርገን እኛም ቀዳሾቹ አምስት ሁነን እንቀድሳለን ማለት ነው። ሌላው እንግዲህ አምስቱን አዕማደ ምስጢር የምናይበትም ነው ይሄ አንድ ልክ ወይም አንድ ቀዳሽ እነዚህን ለብሶ ሊቀድስ ሲቆምን ማለቱ ነው እኔ አምኜ ሌላውን አስተምራለሁ በሚል ሃይማኖቱን መግለጫ ስርዓት ነው እና አምስቱ አዕማደ ምስጢራትም በዚህ በቅዳሴ ውስጥ ይታወሳሉ ማለት ነው። ሰባት መሆናቸው ሰባቱ ምስጢራተ ቤተክርስቲያናት የሚባሉ አሉ በዚህ አግባብ ያው ሰባት የሚለውን ይዛሉ። በአጠቃላይም ደግሞ ተልኮም ስላለ ወንጌል የሚያሳልም አለ፣ ጽና ይዞ ድርገት ሲወርዱ የሚያጥና አለ። በዚህ የስራ ዘርፍም ስላለው ማለት ነው። አስራ ሁለቱም ያው ጌታችን በሚቀድስ ጊዜ የተወሰኑ ልዑካን ቢኖሩም ግን ሌሎቹም በሙሉ ተሳትፈው በመጀመሪያ ቤተክርስቲያን በፊልጵስዩስ ጌታችን ራሱ ገባሬ ሰናይ ካህን፣ ጴጥሮስ ተራዳይ ካህን፣ እስጢፋኖስ ገባሬ ሰናይ ዲያቆን፣ ዮሐንስ ተራዳይ ዲያቆን ማለት ነው። ሌሎቹ ሐዋርያት ልኡካን ሆነው ነው የቀደሱትና እና ከዚህ አንጻር ምሴተ ሐሙስ 12 ሐዋርያት ጌታችን ራሱ 13 ነበሩና፣ በሐዋርያት 12 ሆነው ይቀድሳሉ ማለት ነው። እንደ ቤተ መቅደሱ ስፋት አገልግሎቱን ለማሳለጥ ደግሞ በ24ቱ ካህናተ ሰማይ 24 ሆነው ደግሞ የሚቀድሱበት አጋጣሚም አለ።